ቀጥለናል። ከኛ ጋር ስለሆናችሁ እናመሰግናለን። ቀጥለን እንግዲህ መጀመሪያ ላይ የጠቀስኩትን የሁለቱን ምክር ቤቶች ዛሬ ፕሬዝዳንት ታዬ አጽቀሥላሴ ከፍቷል። በዛ ላይ የተነሱ ሀሳቦች ላይ ትኩረቱን ወዳደረገው ጉዳይ ነው የሚሸጋገረው። ባልደረባዬ ሰብስቤ እንኳን ደህና መጣ። እንኳን ደህና ቆየ። እኛ ፍሬወርቅ፣ ዛሬ እስቲ በመድረኩ የተነሱ ዋና ዋና ጉዳዮች ምንድን ናቸው የሚለውን ለተመልካቾቻችን ብታደርስ? አመሰግናለሁ አፈወርቅ እንግዲህ ያው እንደሚታወቀው የሁለቱም ምክር ቤቶች ማለትም የኢፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ዓመታዊ ስራቸው የሚጀምሩት በዓመቱ የመስከረም ወር የመጨረሻው ሰኞ በኢፌዴሪ ፕሬዚደንት በሚያደርጉት የመክፈቻ ንግግር የጋራ ስብሰባቸውን ካካሄዱ በኋላ የሚጀምሩት። በዚህ መሰረት እንግዲህ ባለፈው ሐምሌ ላይ የተዘጋው ምክር ቤት ዛሬ ተከፍቷል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴም በህገ መንግስቱ መሰረት ተገኝተው ለሁለቱ ምክር ቤቶች መክፈቻ ንግግር አድርገዋል። የመክፈቻ ንግግራቸው በሁለት የተከፈለ ነው። በዋነኝነት የመጀመሪያውም ያለፈውን የ2017 በጀት ዓመት አፈጻጸም ላይ ያተኮረ ነው። ሁለተኛው ደግሞ የ2018 ቀጣይ የትኩረት መስኮች ላይ እያተኮረ ነው። እንግዲህ እሳቸው እንዳነሱት በተለይም የ2017 በጀት ዓመት በርካታ ሀገራዊ ስኬቶች የተመዘገቡበት መሆናቸውን ጠቅሰዋል። ለዚህም ለማሳየነት ያነሷቸው ጉዳዮች አሉ። የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅ አንዱ ነው። ተጠናቆ እንግዲህ ይታወቃል። የታላቁ ኢትዮጵያ ህዳሴ ግድብ ለአስረለፉት 14 ዓመታት ኢትዮጵያውያን ከልጅ እስካዋቂ የአለምንም ልዩነት በስፋት በትኩረት ከላባቸውን ደማቸውን ሰጥተው ገንዘባቸውን አውጥተው እስከ ሕይወት መስዋዕትነት ጭምር ከፍለውበት ሲሰሩት ሲያከናውኑ የነበረ ግድብ ነው። ያም ብቻ ሳይሆን ከበርካታ ተጽዕኖዎች ዓለም አቀፍ ጫናዎች በኋላ ለስኬት የበቃ ነው። ብዙ ተግዳሮቶችን አልፎ ለስኬት የበቃ ነው ና ይህም ትልቁ ስኬት እንደሆነ እነሳቸውም የጠቀሱት ከዛ ውጭ እንግዲህ በርካታ ታላልቅ ሀገራዊ ፕሮጀክቶች ፍጻሜያቸውን ነው ያገኙበት፣ እዚሁም አዳዲሶችም የተጀምሩበት ነው። በተለይም የአመቱ ማጠናቀቂያ አካባቢ እንደምናስታውሰው ኢትዮጵያ የተፈጥሮ ሀብቶቿን ለመጠቀም ከህዳሴው ግድብ በተጨማሪ የከርሰ ምድር ሀብቶቿን ለምሳሌ ድፍድፍ ጋዝን ማውጣት የጀመረችበት ከዛ ጎን ለጎን ደግሞ የነዳጅ ማጣሪያንም ግንባታ እንደዚሁ መሰረት ድንጋይ የተቀመጠበት ነው። ሌሎችም በርካታ ፕሮጀክቶችን መጥቀስ እንችላለን። እነዚህን አንስተዋል እና ስኬቱ በጣም ሰፊ እንደነበረ አንስተዋል። ያም ብቻ ሳይሆን ደግሞ ኢትዮጵያ ራሷ ባጠናቸው የሀገር በቀል የኢኮኖሚክ ሪፎርም የነበሩ የኢኮኖሚ ስብራቶችን ለመጠገን የሄደችበት መሆኑንም አንስተዋል። ከዚህ ጋር ተያይዞ እንግዲህ እንደሚታወቀው የኢትዮጵያ ኢኮኖሚ በጠንካራ የፋይናንስ መሰረት ላይ የተገነባ አልነበረም ነው ያሉት እሳቸው። ያም በመሆኑ በ ተዘዋዋሪ የብድር ጫና የዕዳ ጫና ውስጥ ሲሽከረከር የነበረ በዚህም ደግሞ የተለያዩ የማክሮ ኢኮኖሚ መንገራገጮች በተከታታይ ሲያጋጥሙ የነበረበት እንደነበረ ጠቅሰዋል። ይህንን ለመጠገን የሚያስችል እርምጃም የተወሰደበት ዓመት እንደሆነ አንስተዋል። ይህም እንግዲህ ፈጣንና ሁሉን አቀፍ የሆነ የኢኮኖሚ ሪፎርም እንደነበረ አንስተዋል። ከዚህ ጋር ተያይዘው እንግዲህ የሚጠቀሰው ነገር ጠባርም ነበረ የትኩረት መስኩም ከዚህ በፊት የነበረው የኢኮኖሚ ስርዓታችን አሁን ግን ሁሉን አቀፍ ዘርፈ ብዙ የሆነ የኢኮኖሚ መሰረቶች እንዲኖሩ የተደረገበት በዚህም ጊዜ ሁሉም የኢኮኖሚ መስኮች ማለት ይቻላል ባለፈው አመት ላይ ከፍተኛ ውጤት አምጥተው አጠቃላይ ጥቅል ሀገራዊ የምርት እርግቱ ወደ 9.2 በመቶ ገደማ ጥቅል እድገት መመዝገቡን እሳቸው ተጠቅተዋል ማለት ነው። እንግዲህ ያንን ስናነሳ በርካታ መስኮቶችን ማንሳት እንችላለን። እና ግብርና ማየት እንችላለን። እና ኢንዱስትሪ ማየት እንችላለን። ከፍተኛ የሆነ ውጤቶች አስመዝግበዋል። እንደዚሁም ደግሞ የማዕድን ለምሳሌ ወርቅ ወደ ውጭ የተላከው በጣም ከፍተኛ የሆነ እድገት ነው ያሳየው ባለፈው አመትና ይህ የማክሮ ኢኮኖሚ ማሻሻያው ውጤታማ እየሆነ መምጣቱ ማሳያ ነው የሚል ነገርን ጠቅሰዋል። እንግዲህ በፊት ትኩረት ማይሰጣቸው ለምሳሌ ማዕድን በፊት እምብዛም ትኩረት ማይሰጠው ዘርፍ ነበረ። ማለትም በኢኮኖሚ ውስጥ ያን ያክል ተጽዕኖ ያሳደራለት ብሎ ማይታመን፣ ግፋ ቢል ትልቁ ግብርና ነው፣ ከዛ በኋላ አገልግሎት እና ኢንዱስትሪ ናቸው የሚታዩት የነበረውንም በዚህኛው ግን ሁሉን አቀፍ ሲሆን እነ ቱሪዝምን የመሳሰሉት የዲጂታል ኢኮኖሚውን ጭምር ከፍተኛ እድገትን ያስመዘገብበት እንደሆነ እሳቸው እንግዲህ አንስተዋል ማለት ነው። በንግግራቸው ላይ ጠቅሰዋል ማለት ነው። እንግዲህ ያም ብቻ ሳይሆን ማህበራዊ መስኮችንም ጠቅሰዋል። ቀደም ብዬ እናነሳውል የማህበራዊ እድገቶችም ተመዝግበዋል። በተለይም በትምህርቱ መስክ ሚሊዮኖች መመገብ የተቻለበት የተማሪ ምገባ ከአዲስ አበባ ከተማ ጀምሮ በመላ ኢትዮጵያ የተስፋፋበት እንደሆነ እናውቃለን። በዛ ውስጥ ጊዜ ሚሊዮን ተማሪዎች በምገባው ተሳታፊ እየሆኑ በቀን አንድ ጊዜ እንኳን መመገብ የማይችሉ ዜጎች በቀን ሁለት ጊዜ እና ከዚያ በላይ ምግብ የሚያገኙበት ሁኔታ መፈጠሩ ይታወቃል። በተለይ የትምህርት ቤት ምገባው በመላ ኢትዮጵያ የተማሪዎች በከትምህርታቸው እንዳይስተዋገሉ አድርጓል። በውጤታቸው ላይም ተጨባጭ ለውጥ እንዲመጣ አድርጓል። ያም ብቻ ሳይሆን የትምህርት ጥራትን ለማሻሻል የተወሰዱት እርምጃዎችን ጠቅሰዋል፣ እሳቸው በንግግራቸው ማለት ነው። ከዛ ውጭ በጤናው ሴክተርም የሁሉን አቀፍ የጤና ተደራሽነትን ለማሟላት የተሰራው ስራንም አንስተዋል። በተለይም ከዚህ በፊት እንደምናውቀው የጤና ፖሊሲው መከላከል ላይ እያተኮረ ብቻ የሚል ነበረ። ነገር ግን መከላከል ብቻ ሳይሆን አክመው ማዳንም በዚኛው የፖሊሲው አካል ሆኖ በመካተቱ ከገጠር እስከ ከተማ ባለው ውስጥ እዚህ የሕክምና ተቋማትን የማስፋፋቱ ሂደት የጤና ተደራሽነትን የማስፋፋቱ ሂደት በስፋት የሰራበት አመት መሆኑን ጠቃቅሰዋል ማለት ነው። እንግዲህ ያም ብቻ ሳይሆን በሌሎች መስኮች በዲፕሎማሲው መስክም ከፍተኛ ውጤቶች መምጣታቸውን ተናግረዋል። እንደሚታወቀው የኢትዮጵያ ዲፕሎማሲ የመጀመሪያው ዜጋ ተኮር ነው። ከዛም የጎረቤት ተኮር ነው። በዛ ውስጥ ተያይዞ የኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቅ መልኩ በዓለም አቀፍ የዲፕሎማቲክ መድረኮች ላይ ተሳትፎዎችን አርጋለች። በዚህም ውጤቶች መመዝገባቸውን እሳቸው በዝርዝር አንስተዋል። እንግዲህ ቱሪዝሙን የመሳሰሉ መስኮች ለምሳሌ የኮንፈረንስ ቱሪዝም እየተስፋፋ መምጣቱን ጠቅሰዋል። ከ150 በላይ ጉባኤዎች በኢትዮጵያ ተካሂደዋል በ2017 ዓ ም እና በሁሉም መስክ ስናየው በኢትዮጵያ ውስጥ በ2017 ዓ ም በርካታ ስኬቶች የተመዘገቡበት እንደሆነ ነው። እንግዲህ ፕሬዚደንት ታዬ በምክር ቤቶች መክፈቻ ንግግራቸው ላይ እያነሷቸው ማለት ነው። እንግዲህ በቀጣይነት እሳቸው እያተኮሩ ምንድነው የቀጣይ 2018 የሚከናወኑ አበይት የመንግስት የትኩረት መስኮችን ትኩረት ሰጥተዋል። እንግዲህ የመጀመሪያ ጉዳይ ብለው ያነሱት በዋነኝነት የተቋም ግንባታ ነው። እንግዲህ የተቋም ግንባታ አፈወርቅ፣ እንደምናስታውሰው የመንግስት በተከታታይ ዓመታት ሲሰራበት የነበረበት ከለውጡ ጊዜ በኋላ ከመንግስት ለውጥ ጋር ከስርዓት ለውጥ ጋር የማይለዋወጡ ተቋማትን መገንባት ተብሎ በተጀመረው እንቅስቃሴ በተለይም በሰላምና ጸጥታ ተቋማት መከላከያ፣ ፖሊስ ላይ የተሰራው ሪፎርም ማስታወስ እንችላለን። ጠንካራ ኢትዮጵያን የሚመስሉ ተቋማትን መገንባት የሚለው ቅድሚያ ተከሰቶት ሲሰራ ቆይቷል። አሁንም የ2018 ቀጣይ ዋነኛ የትኩረት መስክ እንደሚሆን ነሳቸው ያነሱት። ከዛ ውጪ የኢኮኖሚ ሪፎርም ስራዎች ተጠናክረው እንደሚቀጥሉ ጠቅሰዋል። በተለይም የተጀመሩ በርካታ ፕሮጀክቶች አሉ። በዚህ በ2017 በ2018 እነዚ ማጠናቀቅ፣ ከዛ ውጪ መሰረተ ልማት ግንባታ፣ የከተሞች ልማት ለምሳሌ በኮሪደር ልማትና በተለያዩ ፕሮጀክቶች ግንባታ ከተሞች ላይ ከፍተኛ መነቃቃት የተፈጠረ ነው። እነዚህን የከተሞች ልማት ስራዎችን በስፋት የማስቀጠር ስራዎች እንደሚከናወኑ አንስተዋል። ከዛ ውጪ የመሰረተ ልማት ዝርጋታዎችን፣ የመስኖ ፕሮጀክቶች ትኩረት ተሰጥቷቸው እንደሚሰራ፣ የኃይል ፕሮጀክቶች ትኩረት ተሰጥቷቸው እንደሚሰራ ጠቅሰዋል። እንግዲህ ሌላው ሰፊ ትኩረት ይሰጠዋል ብለው ያነሱትና በኢትዮጵያ ታሪክ ከቅርብ ጊዜ ወዲህ በድፍረት እየተቀነቀነ ያለው የዚህ በውሃ ኃይል የመጠቀም የባህር በር ጉዳይ የወንዞች ጉዳይ እንደዚሁ ትኩር የሚሰጠው ነው። በተለይ ከዲፕሎማሲው ጋር ተገናኝቶ ቀደም እየነጠቅክሉ የዲፕሎማቲክ ፖሊሲው ይታወቃል። ዜጋ ተኩርና ለጎረቤት ቅድሚያ የሚሰጥ የዲፕሎማቲክ ፖሊሲ እንደሆነ የኢትዮጵያ ምትክ ተብለው ይታወቃል። አሁንም በዚሁ መሰረት እንደሚቀጥል፣ ከጎረቤቶች ጋር የትብብር ስርዓት እንደሚቀጥል የዜጎችን ደህንነት ያስቀደመ የብሔራዊ ደህንነት ጉዳይ እንደሚሰራና በተለይም የአባይ ወንዝና የቀይ ባህር ጉዳይ ትኩረት ሰጥቶት እንደሚሰራ አንስተዋል። ይህንን ለማድረግ ደግሞ የጋራ ተጠቃሚነት መርህን ኢትዮጵያ ተከተላለች፣ የትብብርና የጋራ ተጠቃሚነትን እንደዚሁም ግጭት አልባ የሆነ በሰላማዊ መንገድና በዲፕሎማታዊ መንገድ መፍትሄዎችን ለማምጣት ስራ ያሉት፣ በተለይ ሰላምና ጸጥታን ለማስፈንም ጊዜ በተለይም አሁንም ለሰላም ቅድሚያ ተሰጥቶት ግጭቶች እንዲቆሙ ይሰራና ያሉት፣ በሀይል ግጭትን ለማስቆም ቢቻልም ዘላቂ ስለማይሆን ለሰላም አሁን መንግስት ቅድሚያ ይሰጣል ብለዋል። እንግዲህ በርካታ ሀሳቦች ተነስተዋል። ዝርዝር ጉዳዮቹን በተከታታይ በሚኖሩን የዜና ወጃዎቻችን ምንመመለከታለ ዛሬ እንግዲህ ሰብስቤ በክፍል ሁለትም ዋና አጀንዳችን ይሄ የሁለቱ ምክር ቤቶች ውሎን ይመለከታል። አንተ ካነሳቸውም እንዲሁም ደግሞ አዳዲስ ጉዳዮችንም ደግሞ ይዘን ከአንድ ሰዓት እስከ ሁለት ሰዓት ባለው የክፍል ሁለት የውሎ አዲሳችን እንመለሳለን። አመሰግናለሁ። ለአሁኑ እኔም አመሰግናለሁ ተመልካቾቻችን።